በስም አብ ወልድ ወመንፈስ ቅዱስ አዱ አምላክ አማሱሩ ወሰኑዩ ለመጋቢት በዛቲ እለት ፈኖ እግዚአብሔር ለሚካኤል አበበላ መሰግል። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት 12 በዝች እለት ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አያው በሰው አንደበት እስከ ተናገረች ድረስ አስደነገጠው። መርገሙንም ወደ በረከት መለሰው። በአማላጅነቱም ለዘላለሙ ይጠብቀን አሜን። ሰላም እብር ለዘይ ቀድም ፆታው መለቀው ነፍሳት ለብሉ የመዋል ታይተ ክነፊሁ ሚካኤል ካህ ካል ካል ለመልእክተ ዲያቆን በአምሳሊሁ ይቅትል እድዋን ነፍሲ ይዞ በእዴሁ ካመረ ይወሙ ካላን ይፍሩ በዝጭም እለት የከበረና የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት። አስራ ሁለተኛ ተሿሚ የሆነ የዲሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡ ምክንያትም እንዲሁ ነው። ከእሱ በፊት ሊቀጳጳሳት ለነበረው ለቅዱስ ዮልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት፣ አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀጳጳስ ሊሆን የሚገባው እርሱ ነው አለው። ማግስትም በሆነ ጊዜ የከበረና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረው ዮልያኖስ ዘንድ ገባ። ቅዱስ ዮልያኖስም ያዘው፣ ከእኔ በኋላ ሊቀ ጳጳሳታችሁ ነው ብሎ ለሕዝብ አስረከባቸው። ስለ እርሱም የእግዚአብሔር መልአክ እንደገለጠለት ነገራቸው። አባ ባስል ዮልያኖስም ባረፈ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። በወንጌላዊ ማርቆስ ወንበር ከእርሱ በቀር ሚስት ኑሮ ኑራው የተሾመ የለም። ሰይጣንም በሰዎች ልቡና አደረ። በእርሱ ላይም በመናገር የሚያሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንዲህ አለው፣ ከህዝቡ የሚያሙ አሉና ከልባቸው ጥርጥር ልታርቅ ይገባል። ከሚስትም ጋር ያለውን የድንግልናን ምስጢር ልትገልጥላቸው ይገባል። አንተ ራስህን አድነህ በአንተ ምክንያት ሌሎች ጠፉ ዘንድ አይገባም። ቸር ጠባቂ ከወንክስ ወገኖችን ለማዳን ታገል። ማግስት በሆነ ጊዜ፣ ይህም መጋቢት 12 ቀን ነው፣ የቁርባንም ቅዳሴ ቀደሰ። ህዝቡንም እንዲጠብቁት እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞ ሰዓትን እንዲያነዱ አዘዛቸው። ወደ ሴቶችን መቋሚያ ልኮ ሚስቱን አስመጣት። ከስራው የተነሳ ህዝቡ ያደንቁ ነበር ምን ሊሰራ እንደፈለገ ህዝቡ አያውቁምና። ከዚህም በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከሳቱ መካከል ገብቶ በመቆም እሳት እየነደደ በውስጡ ጸለየ። ከሳቱም ፍም በእጁ ዘግኖ በልብሰ ተክህኖው ላይ አኖረ። በሳቱም ውስጥ ቁሞ ለረጅም ጊዜ ጸለየ። በልብሰ ተክህኖም ውስጥ ያለ እሳትም አይቀጣጠልም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊዋ ውስጥ ጨመረ። ረጅም ጸሎትም ጸለ እሳቱም ከልብሶቻቸው ምንም ምን አላቃጠለም። ህዝቡም አድንቀው እግዚአብሔርን አመሰገኑ። ህዝቡም ይህን ስራ በምን ምክንያት እንደሠራ ያስረዳቸው ዘንድ የከበረ ድሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው፣ ያለ ውዴታው እርሱም እርሷም ጋብቻን ሳትሻ እንዳጋቡት እንዲህም አለ። እነ በአንዲት እነ በአንድነት እኛ 38 ዓመት ስንኖር በጋብቻ ስርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ አንድ ልብስ ለብሰን እንተኛለን። ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነች አላውቃትም። በዚህም ሁሉ ዘመን በየሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንንም በዚሁ ሁሉ በይህንንም በዚህ ሁሉ ዘመን ዘመን ከሰው ወገን ለማንም ከቶ አልገለጥኩም ልገልጠውም ከቶ አልሻምና፣ ግን እናንተ ከበደል ትድኑ ዘንድ እርሶ እግዚአብሔር አዘዘኝ እንጂ አላቸው። ከየ ከአዩትና ከሰሙት የተነሳ ህዝቡ እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እርሱን ማማታቸውም የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ዲሞጥር ዕድሜ ጥሮስን ለመኑት። እርሱም ሰተታቸውን ይቅር ብሎ በጎ ሥራን ከሚጠላ ከሰይጣን እንጂ ከእናንተ አይደለምና አትዘኑ አላቸው። ከዚህም በኋላ ባረካቸው፣ ወደ ቤታቸውም ይገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱ ከቅዱስ ዲሜጥሮስ ከአዩት ታምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዲሜጥሮስ እንተበዲው ተጽፋ ሐሳብ አዝማን ዘዲር ወለ አለፋ